እሱ ምንድን ነው መስማት ይልና እምነት የሚመጣው ከመስማት ነው። እዚህ ብዙ የሚሰሙ ድምጾች አሉ። በጣም ብዙ የሚደመጡ ድምጾች አሉ። በጣም ብዙ ዓለም የሚያወራን ነገር አለ። ሁኔታችን የሚያወራን ነገር አለ። ስጋችን የሚያወራን ነገር አለና እግዚአብሔር ቃልህን ሲናገረው ምን አለ? እምነት ከመስማት ነው የሚል ነው መስማት የሚልና፣ በምንድን ነው በእግዚአብሔር ቃል ነው። ያ ድምፅ፣ ያ የሁኔታው ድምፅ፣ ያ ዋት ኤቨር ዋት ኤቨር የምናልፍበት ድምፅ የሚሰማው የማለፍ ያለበት በእግዚአብሔር ቃል ነው። አሁን ለምሳሌ ቡና እንጠጣ ይባል ሻይ እንጠጣ ቢባል፣ እስቲ ስኳሩን፣ ቡናውን በስኳር ስጪኝ ብል እና ቡናውን በጨው ስጭኝ ብል ጣዕሙ እንደሚለያይ ማለት ነው። የሚመጣው ልዩነት ትልቅ ነው። ምክንያቱም ቡና ቡናውን በስኳር ስጠጣው እና ቡናውን ደግሞ መልሼ በጨው ብጠጣው ልዩነት አለው አይደል? በስኳር ስጠጣው ጣዕሙ ምንድን ነው የሚጣፍጥ ይሆናል። በጨው ደግሞ ስጠጣው ጣዕሙ ምን ይሆናል? የቡናው ማለት ነው። በጣም ጨዋማ ላልወደውም እችላለሁ ልወደውም እችላለሁ ብቻ ልዩነት አለው። ሁኔታ ኦር የሆነ የምናልፍባቸው መንገዶች የሚሰሙት በምን ውስጥ ነው ይለናል ማለት ነው። ከዚህ የምንረዳው በእግዚአብሔር ቃል ውስጥ ነው። ስለዚህ ይህንን ስንናገር ይሄ ለማለት በምሳሌ ሲመጣ እኔ ብታመም ስለ በሽታ የሚሰማው ከፔኒ አይደለም ከስጋ አይደለም። በእግዚአብሔር ቃሉ ስለ በሽታ ምን ይላል? ስራ ባጣ፣ ገንዘብ ባጣ፣ ስለዚህ ነገር በእግዚአብሔር ቃል ውስጥ ምን ይላል ብዬ ከዛ ቃል ነው የምሰማው። ከዛ ቃል የማልሰማ ከሆነ ፈሪ ነው መሆነው እምነት አይኖረኝም። ለዚህ የማምነው ይወርሰኛል ማለት ነው። ስራ አጣለው ብዬ ካመንኩኝ ስራ ማጣት ይወርሰኛል። ብር እኔ አይኖረኝም ካልኩኝ እሱ ይወርሰኛል ማለት ነው። ስለዚህ የህይወቴ ጣዕም ምንን እየሆነ ይሄዳል ማለት ነው። አሰማሜን ይሆናል በእግዚአብሔር ቃል ውስጥ አሳልፌ ካልሰማኋቸው እነዛን ነገሮች አውት ካማቸው ካማቸው ምንድን ነው የሚሆነው? የእምነቴ ውጤት ምንድን ነው የሚሆነው ማለት ነው። የእምነቴ ውጤት የሚሆነው ቀጥታ ያ ያመንኩት ነገር ነው የሚሆነው የፈራሁት ነገር ነው የሚሆነው። ለዛ ነው ብዙ ጊዜ እግዚአብሔር ባሪያዎቹን ሲናገር ምን ይላቸዋል? አትፍራ አደንግጥ ይላል። ለምንድነው ፍርሃትና ድንጋጤ የመጣው የተሰማው? ከሁኔታው ስለሆነ በእግዚአብሔር ቃል ውስጥ ያለፈ አሰማም ስላልሆነ በምን ውስጥ ተኮኑን የተሰማው ከተባለ ይሄ ቃል ይሄ ንግግር ይሄ ድምጽ የተሰማው ከሁኔታው አንጻር ነው። ስለዚህ ስኳር በስኳር ሳይሆን በእግዚአብሔር ቃል ሳይሆን የተሰማው በሁኔታው አቅም አንጻር የእግዚአብሔር ቃል በእግዚአብሔር ቃል ውስጥ አሳልፈነው ሳይሆን በችግሩ ብዛት በሆነብን ነገር ብዛት ስናስበው ልዩነቱ እንደዛ ይሆናል ማለት ነው እና እግዚአብሔር እየገረመ የነበረ ለራሴ እና እግዚአብሔር ይሄን ያብዛልን። ለመስማት ራሱ ምን በምን ውስጥ ማለፍ አለበት? በእግዚአብሔር ቃል ውስጥ ማለፍ አለበት ያለ በዛ በእግዚአብሔር ቃል ውስጥ ካላለፈ ውጤቱ ምንድን ነው? የምድር ልክ ማንኛውም ተፈጥሯዊ ሰው በምድር ላይ እንደሚኖረው አይነት ኑሮና አይነት ውጤት እናመጣለን። ፍርሃትን፣ ድንጋጤ ለምን በስጋችንና በምናየው እየተመላለስን ነው የሰማነው ካየነው አምስቱ ሐዋሳት ካሳዩ ነገር ነው ስለዚህ ቀጥታ ምንድን ነው የሚሆነው ውጤታችንም ልክ ተፈጥሯዊ ሰው እንደሚያደርገው ምድራዊ ሰው እንደሚያደርገው እንደዚያ አይነት አሰማም ይሆናል ማለት ነው ኑሯችን ምንም የተለየ ኑሮ መኖር አንችልም የተለየ ነገር እኛ ጋር አይመጣም። ስለዚህ የእግዚአብሔር ቃል እንደሚል ይሄ የገባኝ ነበረ። ዛሬ ለካ መስማት ብሎ እንግዲህ ሲልና እምነት ከመስማት ነው ብሎ መስማትም ደግሞ በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው አይደለም እኮ በካለው ከፊት ለፊት ምንድነው በሱ በምን በቃል ውስጥ ነው የሚሰማው ነገሩ፣ በ በእግዚአብሔር ቃል ውስጥ እግዚአብሔር በነገረኝ ቃል ውስጥ አድርጌ ነው ሁኔታው የምሰማው። አሁን የምኖርበትን የላይፍ ላይፍ ስታንዳርድ የምሰማው የማደምጠው በማ በእግዚአብሔር ቃል ውስጥ ነው በእግዚአብሔር እውነት ውስጥ ነው። ለዛ ነው ኢየሱስ ምን አለ፣ እኔ መንገድም እውነትም እኔ ነኝ አለ። መንገድም ነው ኢየሱስ፣ እውነትም ነው። ስለዚህ እውነታው ያለው የኔ እውነት ያለው የእግዚአብሔር ቃል ውስጥ ነው እንጂ ሁኔታ ውስጥ አይደለም፣ ችግር ውስጥ አይደለም፣ በሽታ ውስጥ አይደለም። እና እግዚአብሔር በቃ አነቀኝ በእግዚአብሔር ቃል ውስጥ እግዚአብሔር ቃል ውስጥ መስማት በእግዚአብሔር ቃል ውስጥ ስሰማው ነገሩን በእግዚአብሔር ቃል ውስጥ ሳደርገው ነገሩን በእግዚአብሔር ቃል ውስጥ እኔ ገባኝ ነገር ይሄ ነው። ልክ ቅድም እንደሰጠሁት ምሳሌ ነው። ቡናውን ወይ በስኳር ወይ በጨው በሆነ ነገር አድርገን እንደምንወስደውና ውጤቱ የቡናው ውጤትና ጣዕም የተለየ እንደሚሆን ውጤቱ የተለየ ጣዕሙ የተለየ ይሆናል። የቡናው ብቻውን ሲጠጣኮ ቡና ነው አይደለ? ስኳር ሲጨመርበት ደግሞ ቴስት የምናደርገው ነገር ይለወጣል። ጨው ደግሞ ሲጨመርበት ቴስት ቴስቱ አሁንም ይለወጣል። አሁን የምናልፍባቸው መንገዶች እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ካለ በእግዚአብሔር ቃል ውስጥ ከሰማን የምናመጣው በህይወታችን ያሉ ቴስቶች ይቀየራሉ ማለት ነው። ህይወት አይመርብንም። ህይወት ተስፋ አያስቆርጠንም። ሁል ጊዜ ለዛ ከሆነ የእግዚአብሔር ቃል ሲነግረን

እሰማለሁ በጣም ነው የምትሰሚው። በእርፎን ስለ እየሰማው ስለሆነ ነው። በእግዚአብሔር ቃል ውስጥ አልፈን የማንሰማው ከሆነ በእግዚአብሔር ቃል ውስጥ እያሳለፍ ነው። በዛ በቃል ውስጥ ጌታ በነገረን ነገር ውስጥ በጌታ እውነት ውስጥ እያሳለፍን ካልሰማናቸው ምን ይሆናል? ኮንሱም ያደርጉናል። እምነታችንን ይወስዱታል። እና ዋናው በእምነት ለሚመላለስ ሰው እግዚአብሔርን ላመነ ሰው የሚሰማውን ነገር ሁሉ የሚሰማው በእግዚአብሔር ቃል ነው። ሌላው ሀይድ ስለሌለው ማለት ነው። በእግዚአብሔር ቃል ውስጥ ይሰማል። ኢየሱስ በዚህ ምድር ላይ በተመላለሰባቸው ጊዜያቶች ሁሉ ምድር ላይ ያለውን ነገር አይሰማም ነበረ። የሚገርም እኮ ሰዎች ሲጠሉት አይሰማም፣ ሲገፉት አይሰማም። እንዲ ሰዎች ሲንቁት አይሰማም፣ አልፎ ይሄዳል። ሰዎች ሲክዱት አይሰማውም፣ ይቅር ይላል። እንግዲህ አስቡት በጣም የቀረበው ጴጥሮስ በጣም የወደደው ጴጥሮስ ቤተ ክርስቲያኔን በአለት ላይ ሰራል ያለው ጴጥሮስ እሱ በጣም ገፍ ክዶት አለ። አደለም፣ ትክደኛለህ አውቋል እኮ መጀመሪያ ከሆነ አንተ በቃ ጸል ይልሃለሁ፣ ሶስት ጊዜ እንደምትክደኝ ምን እላለሁ አውቃለሁ፣ አይኖ አውቃለሁ እንደምትክደኝ። ክህደቱን እንኳን ኢየሱስ የሰማው በእግዚአብሔር ቃል ውስጥ ነው። እንደዛ ስለሰማ ክህደቱን በእግዚአብሔር ቃል ውስጥ ስለሰማው ኢየሱስ ምን አደረገ? ይቅርታ አደረገለት። በእግዚአብሔር ቃል ውስጥ ሆነን ስንሰማ የምንመልሳቸው ምላሾች ሁሉ ልዩነት ያመጣሉ። በህይወታችን የምናደርጋቸው ነገሮች ሁሉ በጣም የተለየ ዳይሬክሽን እና አኖነር ላይፍ ስታይል ነው የሚኖረን። ለምን ነገሩን የምንሰማው በደሉን የምንሰማው በእግዚአብሔር ቃል ውስጥ አድርገን ነው ሰውየው እኮ በድሎናል። የሆነ ነገር እኮ አድርጎናል። ግን ስንሰማ በእግዚአብሔር ቃል ውስጥ ነው። ስለዚህ እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው። ስለዚህ የምንሰማውን ነገር ጥላቻን ስንሰማ በእግዚአብሔር ቃል ውስጥ፣ ስኬታችንን ስንሰማ በእግዚአብሔር ቃል ውስጥ፣ ስራ ማጣቱን ስንሰማው በእግዚአብሔር ቃል ውስጥ፣ የፋይናንሻል ጥረት ቢኖር በእግዚአብሔር ቃል ውስጥ በቃ አቅማችን እሱ ብቻ ነው። ኃይላችን እሱ እሱ ብቻ ነው። ሊያስቀጥለን የሚችለው እሱ ብቻ ነው ማለት። ኢየሱስ የነገረን አንድ ድንቅ ነገር አለ አይደለም? ቅድም እያልኩ ነበረ፣ በጌታ ደስ ይበላችሁ፣ ደግም ይላለሁ ደስ ይበላችሁ በነገር ሁሉ እያለ በምንም አትጨነቁ እያለ ወደ ታች በጌታ ደስ ሊለን የሚችለው በእግዚአብሔር ቃሉ ስንሰማ ብቻ እዛ ነው። ኢየሱስ እኔ እውነትን መንገድ ነኝ አለ። እውነትን መንገድ ማለት መንገድ ማለት ወደ አብ የምንገባበት መንገድ ነው። እውነት ደግሞ በቃ እሱ የሚለን ብቻ ነው። እውነት ቃሉ ራሱ ኢየሱስ ስለሆነ ያ ነው የኔ እናንተ እውነት ኢየሱስን እንደዛ በብሬክ ትሩ እንዲያልፍ ገንዘብ ሲያስፈልገው የሁሉ ሺህ ሰው ፊት ለፊቱ ሲመጣ ሁለት አሳና አምስትን ዳቦ ነው ያለውት። ሲሉት ምን የሚያደርግ የሚያመሰግን ለአምስት ሺህ ሰው ወንዶች ብቻ ናቸው እነዚህ። አምስት ሺዎቹ ሴቶችና እንግዲህ ልጆች አሉ ይባላል። ይበቃል የሚል ጀግና ኬት ነው የሚሰማው። ይበቃል እቻ ለምታወራን ነገር እጥረት ውጥረት አይበቃሽም። ሊያልቅልሽ ነው። መች ነው ዓለም ይበቃል ያለችው? ብሩ ቢመጣ አይበቃሽም ነው። ትናንትና ከነበርንበት ላይፍ ስታንዳርድ ብንጨምር አይሆንልሽም ነው። የሆነ ነገር ሰርተን ስንጨርስ ደግሞ ሌላ የሚያስፈልገን ነገር ይመጣል ነው። ሁሌ እጥረት ነው ዓለም ላይ አባደስ የሚባለው ያለው መንፈሳዊ ዓለም ላይ ነው። የእግዚአብሔር ቃል ላይ ነው ሙላት ያለው። በተረፈ እጥረት፣ ችግር፣ ውጥረት፣ ማጣት፣ ጩኸት፣ ጭንቀት። ስለዚህ አሰማማችን አሰማማችን በእግዚአብሔር ቃል ካልሆነ ውጤቶቻችን በሙሉ ኪዮስ ናቸው ማለት ነው። ጭንቀት ናቸው፣ ስትረስ ናቸው፣ ተስፋ መቁረጥ ናቸው፣ ራሳችንን መጥላት፣ ሰዎችን መጥላት፣ ይቅር አለማለት፣ በደልን መቁጠር። ለዚህ በስጋ ስለምንመላለስ እኛ ስጋውያን እንሆናለን ማለት ነው እና እምነት በጣም ገረሜ፣ ለካ በእግዚአብሔር ቃል ውስጥ ነው የሚሰማው። ሁኔታዬን የምሰማው አለኩ፣ ድምፅ አለኩ፣ እሱ እውነቴ አይደለም። እውነቴ በእግዚአብሔር ቃል ውስጥ ያለውን እዚህ። እምነት ከየት ነው? ከመስማት ነው ይለናል። እግዚአብሔር ቃል መስማት ደግሞ ሀሌሉያ፣ በእግዚአብሔር ቃል ነው። ልክ እንደ ቡናው ቡናው በስኳር ቡናው በጨው ስለመስማት ደግሞ ካወራን ስንሰማ አሁን በሄድ ሴት እንሰማለን፣ በቲቪ እንሰማለን። ግን ያሰማም ብቃቱ ያሰማም ጥራቱ ምንድን ነው? ይለያል። ድምፁ እኮ ይመጣል። ግን ያንን ድምፅ የተቀበልነው በሄድ ሴት ሊሆን ይችላል። ያንኑ ራሱን ድምፅ የተቀበልነው በቲቪ ውስጥ ሊሆን ይችላል። ያንኑ ራሱ ድምፅ የተቀበልነው ከሰዎች አንደበት ሊሆን ይችላል። ያንኑ ራሱ ድምፅ የተቀበልነው በወረቀት ከመንግስት ሊሆን ይችላል፣ ከበሽታ ሊሆን ይችላል። ግን ያ የመጣውን ድምፅ አሳልፈን የምንወስድበት ምንድን ነው ማለት ነው? በእግዚአብሔር ቃል ውስጥ ይሆናል ማለት ነው። ያ ነው እምነትን ያመጣልን። ደግሞ የእግዚአብሔር ቃል ሲናገር ምንድን ነው የሚለው? ጻድቅ ይልና በእምነት በህይወት ይኖራል። በቃ በህይወት ለመኖር ለእኛ እምነት ኢምፖርታንት ነው። እምነታችን ደግሞ ከመስማት ነው። መስማታችን ደግሞ በእግዚአብሔር ቃል ነው። በእግዚአብሔር የእግዚአብሔር ቃል እኮ አይደለም። እንደዛ ይመስላል የእግዚአብሔር ቃል ማለት። አሁን የእግዚአብሔርን ቃል ሰምታችሁ ይመስላል አይደል? እንደዛ አይደለም። አሁን ለምሳሌ ዓለም አንቺ አትችም፣ አንቺ አልተወደድሽም፣ ተጠልተሻል። ይሄው እንትን አይወድሽም እንትናም ይጠላሻል። ይኸው ራስሽን እንኳን እዩ አንቺ ምን ተስፋለሽ ብሎ ሲለን፣ አንቺ በእግዚአብሔር ቃል ራሳችንን ስናይ እግዚአብሔር ቃል ምን ይለናል? እናንተ ይልና በፊቱ ሃሌሉያ ምን ነውር አልባ ቅዱስ በፍቅሩ ተደርጋችኋል። ይቀጥላል። በእግዚአብሔር ቃል ራሴን ሳየው አንቺ ይለኛል ምን ብለሻል? ዓለም ሳይፈጠር በክርስቶስ ኢየሱስ ምን ተወስነሻል? ሃሌሉያ ይለኛል። ከዚህ ይቀጥልን አንቺ ይለኛል ምን ስለው በነገር ሁሉ በቃልም ሁሉ በእውቀትም ሁሉ ምን ሆነሻል? ባለጠጋ ተደርገሻል ይለኛል። ስለዚህ አሰማሚ በቃሉ ውስጥ ከሆነ ያንን ድምፅ ላስተናግደው አልችልም። አትቺም የሚለውን ድምፅ ላስተናግደው ያንስሻል፣ ያጥርሻል የሚለኝን ድምፅ ላስተናግደው አልችልም። ለምን በእግዚአብሔር ቃል ውስጥ ነው እኔ እየሰማ ያለሁት። ሰዎች አይወዱሽም ቢለኝ፣ እኔ ሰማይ እየወደደኝ እንዴት ነው ሰው ሚጠላኝ? ይቅር ማለት የለብሽም አንቺ ካለኝ፣ በእግዚአብሔር ቃል ውስጥ ነው የሚሰማ በደንብ አድርጌ ይቅር እላለሁ። ለምን ክርስቶስ ኢየሱስ ያ እኔን የወደደበትን ፍቅሩን በልቤ ውስጥ በመንፈስ ቅዱስ አማካኝነት አፍሶታል። ያ ኔቸር፣ ያ ዘር፣ የእግዚአብሔር ዘር እኔ ጋር ስላለ እኔ እንደ አባቴ ስለሆንኩኝ፣ ሃሌሉያ፣ የአባቴ ዘር እኔ ጋር ስላለ እዚህ እኔ ብሞት ለዚህ ጉዳይ ይቅርታ ማድረግ አልችልም ማለት አልችልም። ለምን አባቴ ይቅር የሚል አምላክ ነው። ለዚህ አባቴ ኔቸር ነው የኔም ኔቸር ነው እላለሁ። ማለት የአባቴ ተፈጥሮ ነው የኔም ተፈጥሮ። ይህን ነገር ሁሉ አርገች የስ ማይ ፋደር አርጎታል። ኢየሱስ ምን እውነት ሆኖ አሳይቶኛል። ኢየሱስ እንዴት ይህን አቢሊቲ እና ኬፓቢሊቲ አመጣ? እየተጠላ እየተገፋ ከዚህ የሚያደርጉትን አያቁምናይቅር በላቸው። ዋት ካይንዶፍ መረዳት ቢሆን ነው? በምን ውስጥ ሰምቶ ነው? ኢየሱስ በእግዚአብሔር ቃሉ ሰምቶ ነው። እንትን እኳ አልቋል። ታክስ ክፈሉ እየተባልን ነው። እሺ፣ ጴጥሮስ ሂድና ከባህር ውስጥ አሳ ታገኛለህ በል ሁለት ሳንቲም አለ። አንዱ ላንተ፣ አንዱ ለኔ። ኢየሱስ አረ የሚበላቸው የለም እና እናሰናብታቸው። ኢየሱስ በምድረ በዳ ናቸው፣ አረ እና እናሰናብታቸው። እንደምታየው እኮ ምድረ ምድረ በዳን እሺ ሄዳችሁ ስታነቡት ምድረበዳውን በዳውን ሳር አድርጎታል። የለመለመ ሳር ላይ ነው የተቀመጡት። ሁለቱና አምስቱን እንጀራ አመስግኑ፣ ያ ሁሉ ሰው በልቶ 12 መሶብ ተነስቷል። ይሄ ኬት ስለሰማ ነው ኢየሱስ በእግዚአብሔር ቃል ስለሰማ ነው እንጂ ሁኔታው አይበቃም። አለም የነገር ሁለት አሳና አምስት እንጀራ በአለም ታሪክ ለማንም ለአምስት ሺህ ሰው አያበላም። ከዛ በኋላ አስራ ሁለት መሶብ አይተርፍም። ኢየሱስ ይሄዳል፣ ሰርግ ቤት ይሄዳል። እንደ ማንኛውም ሰው ሰርግ ተጠርቶ ሲሄድ ወይናቸው እኮ አለቀ። ኧረ ኢየሱስ በቃ ሲባል፣ እስቲ ውሃ ሙሉት ወደሚጠቅም ነገር እንቀይረው፣ ይላል ኢየሱስ በእግዚአብሔር ቃል ነው የሚሰማው። እጥረት ምክንያቱም መንፈሳዊ ዓለም ላይ እጥረት የለም። አይቻልም የሚባል አይሆንም የሚባል ነገር የለም። ስለዚህ ይሰማል፣ በእግዚአብሔር ቃል ይሰማል። አባቴ ይሰራል፣ እኔም እሰራለሁ ይላል። ለእኛም ህይወት የሚያስፈልገን ይሄ ነው። የሚገርም ሚገራርም ጌዲዮንን፣ ፈርቶ እንደዛ በመውቂያ ውስጥ ቁጭ ብሎ እየወቃ ጌዲዮን ደንግጦ ፈርቶ የአባቶቻችን አምላክ የት ነው እያለ ኡ እያለ እየቀወጠ የት ነው ይሄ በባህር አሻግሮ አወጣን ያሉት ባህሩን ከፈለ ያሉት፣ ካለቱ ላይ ውሃ ፈልቆ አጠጣን ያሉት፣ በምድረ በዳ ላይ ጫማችን ልብሳችን ሳያልቅ ደረስን ያሉት በምድረ በዳ ውስጥ መና እያወረደ አበላን የተባለው የት ነው እያለ እየጠየቀ የአባቶች አምላክ የት ነው እያለ እየጠየቀ መጣና መልአኩ ይለዋል። አንተ ኃያል ጽኑ ሰው አለው። እግዚአብሔር እምነት ይሄ ነው። አንተ ኃያል ጽኑ ሰው ይለዋል እግ አይገርምም? ሰው እንደሚያየው እግዚአብሔር አያይ የእኛን የምናልፍባቸውን መንገዶች ዋት ኤቨር ዋት ኤቨር እኛ እንደምናየው በፍጹም በአምስቱ ሴንሶቻችን ሴንስ እንደምናረገው አይደሉም። ለዛ ነው የእግዚአብሔር ቃል ያስፈልገናል፣ መስማታችን በእግዚአብሔር ቃል ውስጥ የምናሳልፈው። እነዛ ሴንስ የምናረጋቸው ነገሮች እውነት አይደሉም። እውነት ኢየሱስ ነው። ልክ እንደዛ እንዳለው አትፍራ፣ አትደንግጥ እኔ ካንተ ሙሴንም አትፍራ አደንግጥ ዩት በየቦታው አትፍራ አደንግጥ እኔ ካንተ። ድንጋጤ ፍርሃት ከያዛችሁ በቃ በእግዚአብሔር ቃል አልሰማ ነው ማለት ነው። ያን ነገር በስጋ አይኖቻችን አይተን ቁጭ ብለናል ማለት ነው። በአምስቱ ሴንስ አድርገን ሰዎች የነገሩንን አለም የነገረችንን እኛ ኤክስፒሪየንስ ያደረግነውን ትላንትናችንን ሰምተን ቁጭ ብለናል ማለት ነው። እምነት አይሆነንም ያ ማለት ነው ደግሞ ስለዚህ ውጤቱ እኛ ከምንፈልገው ሌላ ውጤት ይሆናል ማለት ነው። ለዚህ ሁኔታችንን ስንሰማው፣ ሕይወታችንን ስንሰማው፣ ሰክሰሳችንን ስንሰማው፣ ስኬት ያልሆኑትን ነገሮች ስንሰማቸው በእግዚአብሔር ቃል እንሰማቸው ይገባል። እንግዲህ ጌዲዮንን እንደምታዩት ነው። እግዚአብሔር እንደዛ ብሎት ከዛ በኋላ በሱ አልፎ እግዚአብሔር ምዳማውያንና አመልቃውያንን እንደመታ እና ያለን ከመጽሐፍ ቢኮስ እግዚአብሔር ሰው እንደሚያይ ስለማያይ፣ በእግዚአብሔር ቃል ስናየው ደግሞ ያንን ነገር መስማታት እምነት ከመስማት ነው። መስማትን በእግዚአብሔር ቃል ነው እንዳለን በእግዚአብሔር ቃል ውስጥ ያንን የሰማነውን ነገር ስናሳልፈው ሰላም ነው የሚሰማን ደስታ ነው የሚሰማን። በቃ ታች ሰት ለምን ኢየሱስ የተናገረው ነገር አለ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ስለዚህ በእግዚአብሔር ቃል ውስጥ ሲያልፍ አለው ሰላም የሰማይ ሰላም ነው። እኛ ጋር የሚመጣው ኢየሱስ የሰጠን ሰላም ነው። እኛ ጋር የሚመጣው ኢየሱስ የሰጠን ደስታ ነው የሚመጣው። ግን ያንን ነገር በእግዚአብሔር ቃል አሳልፈን ካልሰማነው መናወጥ፣ መረበሽ፣ መናደድ፣ መቃወጥ ይመጣል ማለት ነው። እዚህ እግዚአብሔር ይህን ያብዛልን በእግዚአብሔር ቃል ውስጥ መስማትን በእግዚአብሔር ቃል ውስጥ መስማትን በእግዚአብሔር ቃል ውስጥ መስማትን። በቃ ይሄ ይብዛል። እግዚአብሔር አባቶይ እጸልያለሁ። መንፈስ ቅዱስ አባቶይ በዚህ ላለነው አባቶይ ለአገልጋዮች ለባሪያዎች ሁሉ አባቶይ እምነት ከመስማት ነው መስማትን በእግዚአብሔር ቃል ነው ተብሎ እንደተጻፈ፣ በኢየሱስ ስም መስማታችን ሁሉ በእግዚአብሔር ቃል ይሁን። መስማታችን ሁሉ በእግዚአብሔር ቃል ይሁን። በጌታ በኢየሱስ ስም ኃይልና የመገለጥ መንፈስ የጥበብ መንፈስ በእኛ ላይ ይምጣ። መንፈስ ቅዱስ አባት ሆይ፣ ለነገሮቻችን ለሁኔታዎቻችን በእግዚአብሔር ቃል ውስጥ አሳልፈን መስማት ይሆንልን። አባት ሆይ እንለምንሃለን፣ እንለምንሃለን ኃይልን ልቀቅልን። አይኖቻችን በኢየሱስም ሥልጣን ይብሩ፣ ይከፈቱ፣ ይከፈቱ፣ ይከፈቱ፣ ይከፈቱ። አይኖቻችን በመንፈሳዊ ዓለም ማየት ይጀምሩ። ጌታዊ ሁኔታው እንዳወራው ሳይሆን በጌታ በኢየሱስም በቃል ውስጥ አሳልፈን ማየት ይሁንልን። አባት ሆይ ይህን ደግሞ ስለምታደርግልን እጅግ አርገን እናመሰግናለን። አቅማችን ኢየሱስ አንተነ። ዊ ላቭ ዩ ሰው ማች ኢንጂሰስ ኒም አሜን። ተባረኩልኝ።